እድሜ ዘላለም እስከመጨረሻው አብረን እንድናረጅ ምኞቴ ነው። ፈጣሪ አንድ ላይ እስከመጨረሻ በመሀል ምንም ሳይገባ እግዚአብሔር ለፍጻሜው ያድርሰን። አሜን። ዳግም እንደዚሁ ደግሞ በቅዱስ ቁርባን ሁልጊዜ የእሱን ስጋና ደም የተቀበልን ዘላለም የምንኖር ያድርገን። በቤቱ ያጽናል በ የመጨረሻ ውብሴት አንችነች በሌብቻ ሚስቴነ ላይ

እኮ ጊዜ የሚሰጠው እሱ ነው። እና በቃ መረ ሰዎች ሰው ከዋን ጨካከን እናሸንፋለን። እኛም ይሄ ኖርማል ነው ማሬ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እስኪ ዛሬ ቀን ያመጣን ጉዳይ ነገራችሁ፣ እንግዲህ ሰላም ናችሁ ብዝት ይበልበ። ያላችሁበት ዛሬ ያመጣን ጉዳይ እንግዲህ እስኪ ከእንቁ ተወዳጆች የራያ ልጆች የራያ ቆቦ ልጆች ጥንዶች ማሂና ታዴ ጋር ደስ የሚል ቲክቶክ ላይ ጌም አሳልፈን ነበር። ላይቭ ላይ ጌም እየተጫወትን ነበርና አንዱን አንዱን ቅጣት ስንቀጣጣ ነበር። በጣም ደስ ከሚሉ ሁኔታዎች ጌሙ ላይ ከነበሩ በጥቂቱ ልናስቃኛችሁ ነው የመጣነው እና ይሄ ቪዲዮ ላይክ አድርጉ። ደስ የሚል ጊዜ ነበር ያሳለፍ ነው። እንግዲህ ተወዱታላችሁ ብለን ተስፋ እናደርጋለን። ማሂና ታዴ እንግዲህ ስናሽቆርማቸው ነበር የዋል ነው ያደር ነው ማለት እስከ ስድስት ሰዓት ሌሊት ነበር አብረን ያመሸ ነው እና የማሂና ታዴ ዩቲብ ቻናል ከኮሜንትስ እናስቀምጥላቸዋለን። ገብታችሁ ሰብስክራይብ አድርጓቸው። ማሂ ኤን ታዴ በዩቲብ ስማቸው ደግሞ ቲክቶክ ላይ ብትጽፉ ቀጥታ ፍንትቡ የሚለው ብሎ የሚመጣው የሚታየው የነሱ ቲክቶክ አካውንት ነው። በቻላችሁት መጠን ኮፒሊንክ ሪፖስት አድርጉላቸው ቪዲዎቻቸውን ፕሮፋይል እየገባችሁ ደግሞ በደንብ ኮፒሊንክ ሊንክ ብታደረጉት አካውንታቸው ሙሉ ይንቀሳቀሳል ማለት ነው። የራያ ልጆች የት ናችሁ? አሳድጉን፣ ተባብረን እንደግ። የራያ ልጆች ያልነው በምክንያት ነው። ሁላችሁም ቪዲዮቻችን የተመቻችሁ ሰዎች ያንን ታደርጋላችሁ ብለን ተስፋ እናደርጋለን። የራያ ልጆች ግዴታችሁ ግዴታቸው ነው። ምክንያቱም እኛ በጥራትም በሁሉም ነገር ከጊዜ ሄድ እስክንመጣ ድረስ እናንተ እኛን የማበረታት ግዴታ አለባችሁ። ምክንያቱም ነገ ከስራችን የሚወጡ ሰዎች ለማደግ ለእነሱም ቅርብ ስለምንሆን በሚለው ነው። ግዴታችን አይደለም ካላችሁ ማለፍ ማሳለፍ ትችላላችሁ። አዛግናቸዋ እስኪ ወደ ቪዲዮ እንግባ። አዎ የእኛም ግን በዩቲዩብ ስማችን ቲክቶክ ላይ ከፈለጋችሁን ታገኝናላችሁ። ምችት ይበላችሁ። ተዝና ነው እንግዲህ ፈታ እንደምትል ተስፋ እናደርጋለን። ይዘ በጣም ፈታ የሚያደርግ ነው። እስከ መጨረሻ ብታይት ደግሞ ታተርፍበታላችሁ አላችሁ። ትዝናናላችሁ በጣም ታብታብ እያደረጋችሁ። ቅጣት ላይ እምቢ ማለት አይቻልም። እዚህ ጋር እንግዲህ እንዳያችሁት የሙሌ እና የሌል ቤተሰቦች አይታችሁታል። መተለቁ ልብ የተሰጠ ነው። እንደዚህ አድርጎ ሰጡን፣ እንደዚህ ተንከባክቦ ማለት ነው። እኛ ደግሞ በጣም ደስ ብሎ ልባችን ሞቅ ብሎን አዎ ከዛ እንግዲህ በዚህ ምክንያት ነው ቅጣት የቅጣ ባይዘ እንድንቀጣጣ ሞቅ ደመቅ እንዲል ጨዋታው በትንሽ ነበር ያደርግ ነው እንትኑ ቅጣቱ፣ በመቶ ማለት ነው በመቶ ፖይንት፣ በዚህ ምክንያት ነበር የምንቀጣቸው። ይቀጥላል። ሁለት ደቂቃ ሙሉ ፍቅርህን ትቀጥላታለህ፣ በስነ ፍቅርህን ትቀጥላታለህ። ሁለት ደቂቃ ምን ይሰማል? እግዚአብሔር አልሰማሁም፣ እግዚአብሔር አልሰማሁም። አልሰማ ነው ወክረንት ገልጽላታለህ ለሁለት ደቂቃ ኧረ ጊዜው አልበዛም። አንድ ደቂቃ እናድርገው። በጣም በዛብህ፣ በዛ በጣም። አንድ ደቂቃ እሺ፣ አንድ ደቂቃ እሺ። በዚህ ታውቂያለሽ እንደሚበዛው እንደምታስቡት አይደለም። እኔ ራሱ ቅጣ ተቀጥች የነበር ፍቅሯ እንድገልጽላት ከዚህ ጨዋታ ላይ ሳይሆን ሌላ ቦታ ላይና እንዲህ ቃላቶች ሁሉ ይጠፋሉ። ለምንድን ነው እሺ ብቻ እና ታዴ እንደዛ ሲል ቀጥታ ተገብቶኛል። እኔም እንደዛ አይነት ሁኔታ ስለተፈጠረ ማለት ትንሽ የሆነ ላይቭ ላይ ምናምን አንዱን አንዱን ማለት ከበድ ያለ ለምንድን ነው ላይቭ ላይ ብዙ ህዝብ እየተከታተለ ነው። ራስን በራስ እያየ ነው የምታወራው ምናምን ነገር። ለዛም ነዋ ይመስለኛል። እና እስኪ የማየት ሃዲን ደግሞ እንስማው እ ምንድን ነው ያለ ደግሞ ማይ ደግሞ ለሱ አንድ ደቂቃ ፍቅርሽን ትገልጫለች። ችግር የለም

ማይ አቤት በይ። እኔ ፍቅር በጣም ወድሻለው። በጣም አከብርሻለው። በጣም አፈቅርሻለው። አንቺ ጋ ነው ማርጀት የምፈልገው። አንቺ ጋ ስድስት ልጆች መውለጅ ይፈልጋለው። ሶስት ወንድ ሶስት ሴት መውለጅ ይፈልጋለው። በጣም ወድሻለው። እንዴ በቃ ማለት ታዴ ቃል ስነ ስርዓት አርግታ ታዴ። ካልሆነ ማለት አልኩኝ ጌት ይሻልሃል። እራሱን አልፈልግም ማሪ ስኳሬ ማለት ምን የከበደ። ተው፣ ተው እሺ፣ ለባል እሺ፣ በቃ ማይ ወይ ማይ፣ የኔ ፍቅር በጣም ወድሻለው፣ በጣም አፈቅርሻለኝ። እስከ መጨረሻው፣ እስከ ህይወት ፍጻሜ ድረስ በቃ ያው፣ እስከ ሞት ድረስ አንቺ ጋር መኖር እፈልጋለሁ። አንቺ ጋር ደግሞ ያው ሶስት ወንድና ሶስት ሴት በወልድ ደስ ይለኛል። ጠቅላላ ከአንቺ ስድስት መወልድ። በዓለማችን በቃ የመጨረሻ ውብ ሴት አንቺ ነሽ፣ ላይ የዓለም መጨረሻ ውብ አንቺ ነሽ።

የግልንት ሰርተን ነበር አንዳንድ ጨዋታዎች እነሱ ጋር ሰርተን ነበርና፣ ሁለት ልጅም ለድቅድ እንዳላቸው ነበር ሁለት የሚያዋሩት እና ከስንት ወር በኋላ ነው። ከአንድ ወር አካባቢ አንድ ወር አድርጎ እኔ አስራ ሁለት ነበር ያልኩት ታውቃላችሁ። እንግዲህ እኔን ብቻ አሁን ግን ሀሳቡ ቀይሩ ስድስት ደርሷል። በእርግጠኝነት ይህ ሰውዬ በልጦኝ ከአስራ ሁለት ለራሱ ያልፋል ትንሽ ገና ብዙዎች ሀሳባችሁን እንዲለውጡ ታደርጋለህ። ስድስት አስራ ሁለት አበበች ጉበና ማስመስለል ሁለት ነበር፣ ሁለት ብሎ ነበር አሁን ስድስት እየሰማህ ነው። ስድስት ስላሌ ደቂቃ በጣም የሚረዝም ሁለት ለማለት ስድስት ያለው ደቂቃ በጣም ቀላል ነገር ነው።

አመሰግናለሁ ምን ብዬ ልግለጽ መሰለህ አንተን ለመግለጽ ዓለም ላይ ያሉት ቃላት እሺ ሊገልጹልኝ አይችልምና እንደ አጠቃላይ በጣም ነው የምወድህ በጣም ነው የማፈቅርህ ለእኔ ትልቅ ቦታ አለ እድሜ ዘላለም እስከመጨረሻው አብረን እንድናረጅ ምኞቴ ነው ፈጣሪ አንድ ላይ እስከመጨረሻው በመሃል ምንም ሳይገባም እግዚአብሔር ለፍጻሜው ያድርሰን፣ አሜን። ዳግም እንደዚሁ ደግሞ በቅዱስ ቁርባን ሁልጊዜ የሱን ስጋና ደም የተቀበልን ዘላለም የምንኖር ያድርገን፣ በቤቱ ያጽናን። አሜን። ንፋስ እንዳይገባ ከሰዋይን ይጠብቀል። አልሞላ ሁለት አልፌያለሁ ሁለት ሞልታ አልሞላሁ እንዴት አያችሁት ግን በጣም ነው የምትችለው፣ ባይዘው ወይ እሷ ፍቅራውን አገላለጽ ትችላለ። ለማንኛውም ውድ ቤተሰቦቼ አሁን ይሄን ቪዲዮ ስሰራው ስንት ሰዓት ምሰራችሁ? በኢትዮጵያ አምስት ሰዓት ከሀያ ነው። ሀያ ይቻዋለ ኮምፒውተሩ ላይ ና እንቅልፍ እያንቀላፋይ ልታዩ ትችላላችሁ። ግን እንዳትችብልሽ ምን ማለት ነው እና እነሱ ሰውን ቪዲዮ እያዩ ቢያንቀላፉ ላይክ ባያደርጉ በቃ ስትነቁም ቢሆን ላይክ አድርጉ። ምክንያቱም እሷ ከነቃይ በኋላ እዚህ ጋ ቆየቂም አለብህ። እንዴት ግን መረቃን መጨረሻ ላይ እን ወደ መረቃን ገባሽ ፍቅር መግረጽ ነው። የእኔ ውድ የእኔ ሁሉ ነገር በጣም በጣም በጣም በጣም ወድሃለሁ፣ በጣም አፈቅሃለሁ። የኔ ይበቃኛላ አይ ይህ ቀለም መጨመር ያደረግሽው ጥረት በጣም በጣም በጣም ወድሃለሁ። በጣም በጣም በጣም በጣም እና አልሞላም፣ ገና ነው። ኧረ ሞልቷል። ታዲያ ቆይ ዝም በል፣ አልሞላም። ኧረ ሞልቷል።

ነበር እኮ የሚበልጠኝ፣ አሁን እየበለጥኩት ነው። በጣም ጠብቄ ነበር፣ ግን የታዲን አገላለጽ ወደ ቀልድ ቀይራት፣ እንጂ በሆነ ከቃል በላይ ነው። ስሜት ከቃል ቃል ከቃል በላይ ላይፉ ይበልጣል፣ ነው አንተ ደግሞ ጎበዝ ስለሆንክ ንግግር ላይ ከውስጥ እንጃ። ሲሆን ደግሞ በጣም የሆነ ለሚ ነው አሽኮር ማሰልኮ አረ ማሂ በቃ እንደኛ፣ እኔ ራሱ አልችልም እኮ እንደዚህ እስኪ ቅጡ፣ እስኪ ለመቅጣት ሞክሩማ፣ ቅጡን። ለማንኛውም ታዴና እሸንፍ ያለው እኮ አሁን ላይ ሳምንት ጠብቁት፣ ተጠብቁት። ይሄን ልጅ እውነት ደስ ይለናል፣ ደስ ይለናል። ምንም ችግር የለውም። አዎ፣ አይዞችሁ ችግርማ የለውም። ይበልጣል ማለት እንደዛ በሚል እየኖርክ በምታሳየው ፍቅር ይበልጣል በሚል ለማለት ነው። ፖለቲካ እጄን ያስነካ ከፈልጎ ነበር፣ ምክንያቱም ማህይት ይበልጣለች ወደሚል ውሳኔ ስለመጣን ወደ ሌላ አዙሮታል። እንግዲህ የተማረ ከባድ። እስኪ እናንተ ፍረድ። እስኪ አገላለጽ የማን ተመቻቸው? እርግጥ እውነት ነው። ፍቅርን ሲኖሩት ነው ቃላትን አስቦ በተናገረ አይደለም። አንዳንዴ ግን ያስፈልጋል። ሞቅ ያደርጋል ሞቅ ያደርጋል። በረድ ሲላችሁ ለምንድን ክሰል ትናድርጋችሁ ና ቤት ውጭ ስምናናርጋቸው እንግዲህ ታብታብ እያደረጋችሁ ሲሉ ነበርና ላይክ ላይክ እያደረጋችሁ እናንተ ደግሞ ደግሞ እንደነገርናችሁ ማሂ እና ታዴም የእኛም ቲክቶክ አካውንት አለን። እየመጣችሁ ትርፍ ጊዜ ሲኖራችሁ ፎሎ አድርጋችሁ ቪዲዮችን ሪፖስት አድርጋችሁ ደግሞ ታብታብ አድርጉ፣ አበባ ያለውም አበባ ስጡ። ለሚ በተለይ በቃ አሁን ቀጣይ ዓመት ይሄ ምንድ የሚባለው ምን አዋርድ ቲክቶክ አዋርድ ላይቭ ስትሪመር ላይ ቤስት ላይቭ ስትሪመር ልልይ፣ ምኞት አይከለከልም ዋናው ግን ተግባር ሲኖረው ነው። አይሆፕ በጣም ወድሽ። ቆይ ቆይ እንጂ እንዝጋው እንጂ። ና ወደኛ ቻናል ቤተሰቦች፣ ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ለሁሉም ጓደኞቻችሁ ሼር አድርጉት። በተለይ የራያ ልጆች ማሂ እና ታዴን ገብታችሁ ሰብስክራይብ አድርጉት። ብዙ ደስ የሚሉ ባህልን የሚገልጹ የፍቅር ተምሳሌቶች የሆኑ ሰዎች ናቸው እና ብዙ ነገር ከእነሱ ገብታችሁ ትማራላችሁ በጣም። ስለዚህ ግቡ፣ ሰብስክራይብ ያድርጉ። ጽናት ከዛ ፍቅር ነው። እኔ እንጃ።